ከለውጡ ማግስት ጀምረን አዲስ አበባን እንደስሟ ውብ አበባ እናደርጋታለን ከተማችንን ለነዋሪዎቿ ምቹ ከማድረግ አንጻር የሚጎሏት መሰረተ ልማቶች በደንብ ተደርገው ተጠንተው ተለይተው ሲሰራ የቆየ ነው አጠቃላይ የቦሌ ቡልቡላ ፓርክ አጠገቡ የምናየው የመንገድ መሰረተ ልማት ደግሞ ወደ 14 ኪሎ ሜትር የሚሸፍን የአረንጓዴ ልማት ስራ ነው የተሰራው ይሄ ለነዋሪዎች ነዋሪዎች እንዲዝናኑ ወጣው ተንፈስ እንዲሉ አካል ስጋ ብቻ ሳይሆን አእምሮ ጭምር እንዲመገብ ህጻናት ቦርቀው እንዲያድጉ ደስ እንዲላቸው፣ በሰፈራቸው ወደ ዳር አካባቢ ያሉ ነዋሪዎቻችን ለመዝናኛ ተንፈስ ለማለት መሀል ከተማ መጥተው ሌላ መሰረተ ልማት መዝናኛ ስፍራ የሚመለከቱ ሳይሆን ወደ ህዝቡ ይሄድነ ነው። ወደ ህዝቡ ቀረብ፣ ህዝቡ ወደ አለበት ወታን መሰረተ ልማቶች እያሰፋን ነው። እንደምናየው ስፖርት ሜዳዎች አሉ። የቴኒስ ሜዳ አለው የእግር ኳስ አለው የእጅ ኳስ አለው ባስኬትቦል አለው የህጻናት መጫወቻዎች አሉ የሰርግ ቦታ አለው ደስ የሚል ፋውንቴኖች አሉት ዛፉ ራሱ በራሱ ቤት ሰርቷል ማለት ይቻላል ጥላው ተገናኝቶ እዚሁ ቆዩ ቆዩ አትውጡ ነው የሚለው ስለዚህ የከተማችን ነዋሪዎች እንኳን ደስ ያላችሁ ማለት እወዳለሁ በአካባቢያችሁ ላይ እንደዚህ አይነት መሰረተ ልማት ለማግኘት ብዙ ዘመን ስትጠይቁ ነበረ። እነሆ ዛሬ በበራችሁ በሰፈራችሁ ላይ ተሰርቷል። ተዝናኑበት፣ ጠብቁት፣ ተንከባከቡት። ወጣቶች መጥተው አልባሌ ቦታ ከመዋል እዚህ ቦታ ላይ መጥተው አካላቸውን አእምሯቸውን ማዳበር ይችላሉ። ማንበብ ይችላሉ። ስፖርት መጫወት ይችላሉ በመረጡት የስፖርት ዘርፍ። ህጻናት መጥተው እዚህ ጋር በርካታ የጨዋታ አይነቶች እንደ ዕድሜያቸው ያገኛሉ። በጥቅሉ ለህዝባችን የገባነውን ቃል በተግባር የመፈጸም አካል ነውና ይህንን በምንሰራበት ሰዓት ህዝቡ ተሳትፏል። የአካባቢው ማህበረሰብ ትልቅ ምስጋና ማቅረብ እፈልጋለሁ። በገንዘብ እዚህ መሰረተ ልማት ላይ የመንገድ አካፋዩም ላይ የአካባቢው ማህበረሰብ በርካታ ተሳትፎ ነው ያደረገው። ከሶስት መቶ ሰማንያ በላይ የሆኑ ቤቶቻቸውን በአካባቢው ላይ የሚገኙ ህንፃዎቻቸውን አድሰዋል። አብረን ነው የሰራ ነው። ስንተባበር እንደዚህ አይነት ውበት እናገኛለን። እንደዚህ አይነት ትልቅ መሰረተ ልማት ንጹህ፣ ጽዱ የሆነ ለአእምሮም ለአካልም በጣም ምቹ የሆነ ስፍራን እናገኛለን እና አብረን መስራታችንን እንቀጥል። መሰረተ ልማቶቻችን ተገናኝተዋል። ከዚህ በፊት ክቡር ጠቅላይ ሚኒስትራችን ሁል ጊዜ ሲነግሩንና ሲያሳስቡን የነበረው መሰረተ ልማቶቻችንን የማገናኘት ዶቶችን ማገናኘት ብለው የሚሰጡንን የስራ አቅጣጫ በደንብ የተገበርንበት አካባቢ ነው። ከአቃቂ ኮየ ፈጬ አካባቢ ከቱልዲምቱ ከዋናው የቀለበት መንገድ ጋራ እስከ ቦሌ ካርጎ ከዛ ደግሞ ከቦሌ አየር መንገድ እንግዶችን የምንቀበልበት ትልቁ መንገዳችን ጋር ያገናኘንበት ነው። እንግዲህ ይቀጥላል። መስራት እንደምንችል አይተናል። ይሄ ትልቅ የሞራል ስንቅ የሆነና ከዚህ በላይ መስራት ደግሞ ይገባናልም እንችላለንም። ዋናው ተባብረን መስራት ነው። የክፍለ ከተማ አመራሮችም ትልቅ ምስጋና ይገባቸዋል። ይህንን በማስተባበር ውስጥ ትልቅ ስራ ሰርተዋል። አመራሮች ሁሉ ወርደን ከህዝቡ ጋራ ተቀራርበን ህዝቡን አሳምነን አብረን ስንሰራ እጅግ በጣም ትልቅ ፋይዳ ያለው መሰረተ ልማት እናገኛለን። እንበርታ፣ እንቀጥል። ጅምር ነው፣ አላለቀም። እናስፋውላለሁ። እጅግ አድርጌ አመሰግናለሁ።